በትላንትና ዕለት እንግዲህ እጅግ በጣም ደስ የሚል ዜና ተሰምቶ እንደነበረ በደንብ እናስታውሳለን። ምክንያቱ ደግሞ እንግዲህ ሩታ ስለወለደች ነው። እጅግ በጣም ማጠብቁት ነገር ደግሞ በዛሬ ዕለት ተፈጥሯል ማለት ነው። ምንድነው የተፈጠረው? እጅግ በጣም ሁላችሁ እንግዲህ ማጠብቁት ነገር ሄርሜላ ስጦታ ይዛ እንግዲህ ሩታን ለመጠየቅ ተከስታ ነበረ። ምንድን ነው የተፈጠረ? ሁሉንም ነገር በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ እንደሚታወቀው እጅግ በጣም ደስ የሚል ነገር ተፈጥሮ ነበር። በትላንትናው ዕለት ሩታም እንግዲህ በሰላም ተገላግላ ነበረ። እጅግ በጣም ሁላችን እንግዲህ ስንጠብቀው የነበረም ዜና ስለሆነ በጣም ብዙቻችሁ እንደተደሰታችሁ እርግጠኞች ነን። እሱ ብቻ አይደለም እንግዲህ ነገሮች ተባብሶ ነበሩ። የሆነ ሰዓት ላይ እንደምታስታውሱት በተለይ አብርሃምና ሩታ በዚህ ደረጃ በአንድ ላይ ሲሆኑ ልጃቸውን አቅፎ በአንድ ላይ ሲሆኑ እንግዲህ እጅግ በጣም ደስተኛ ሆነን ነበረ። እንግዲህ ደስታቸውን የሚያደፈረሱ ሰዎች ደግሞ አልጠፉም። በተለይ እንግዲህ ሄርሜላ ያለች ሁሉም ነገር ሰላም ነው ማለት አይቻልም። በተደጋጋሚ ማለት ይቻላል፣ እነሱ ሰላም ሊሆኑ ሲሉ እንግዲህ በየጊዜው ሰበብ እየፈጠረች፣ ምክንያት እየፈጠረች ህይወታቸው መሀል ገብታ እንግዲህ ስታዘበራርቅ የነበረች ሴትዮ ናት። እንግዲህ በዛሬ ዕለት ደግሞ ባገኘሁት መረጃ መሰረት እንግዲህ አብርሃምም ደስተኛ እንደሆነ ስላየች እሷም እንግዲህ ደስታዋን ለመግለጽም ያክል ስጦታ ይዛ ያው ሩታንም ለመጠየቅ መታለች እጅግ በጣም የሚያሳፍር ነገር ነው። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ሲነገራት ነበረ፣ እጅግ በጣም ብዙ ነገሮችን ስታደርግ ነበረ። እንግዲህ ሄርሜላ አሁንም በዚህ ሁኔታ ቀጥላለች ማለት ነው። ከነሱ ህይወት መውጣት አልቻለችም። እንድትወጣም እንግዲህ ጋሽዬም የሩታናትም በተደጋጋሚ እያወሩ ይገኛሉ። የነሱን ክብር እንኳን መጠበቅ አልቻለችም፣ ወይም ደግሞ የነሱን ሀሳብ እንኳን ማክበር አልቻለችም ብለው በጣም ብዙ ሰውም በእሷ እንደተናደደ እንግዲህ መረጃው ደርሶኛል። እሱ ብቻ አይደለም እንግዲህ በጣም የሚገርማችሁ ስጦታም ያመጣቸው እንግዲህ ሆን ብላ እነሱ ለማጣላት እንጂ ምንም ለሩታም ደህና ነገር አስባ ወይም ደግሞ ለአብርሃም መልካም ምኞት ወይም ደግሞ ደህና ነገር አስባ አይደለም የነሱን ደስታ እንግዲህ ለመካፈል ወይም ደግሞ የነሱን ደስታ ለማየት ሳይሆን እነሱ ደስተኛ ሆኖ ስታይ እንግዲህ ደም ስለሚለብስ አይኗ ነው እጅግ በጣም ም ስለምትቀና ነው። ሁሌ የምታደርገው ይሄንን ነው። ስለዚህ እንግዲህ በጣም በሚያሳፍር ሁኔታ ቦታው ላይ ተገኝታ ነበረ ሄርሜላ። በጣም ብዙ ነገሮች እንደተፈጠሩ ሰምቻለሁ። እጅግ በጣም ክርክርና ጭቅጭቆች እንደተፈጠሩ፣ በስተመጨረሻ በጣም እንግዲህ የማይሆኑ ንግግሮችን እየተነጋገሩ እንደነበረ በተለይ ከሩታ ጋር ማይሆን ንግግሮችን እስከ ማውራት ደረጃ ድረስ ደርሷል ማለት ነው። እንግዲህ ነገሮች በዚህ ይቀጥላል። በተለይ ሩታ በሰላም መገላገል። እጅግ በጣም ሁላችንም በተለይ ደስተኛ እንዳደረገ እርግጠኛ ነኝ። ምክንያቱም በጣም ዋጋ ከፍላለች ሩታ ለዚህ ትዳር። እጅግ በጣም የማይከፈሉ ዋጋዎችን በተደጋጋሚ ስትከፍል ነበረ፣ አሁንም ጭምር እንግዲህ ዋጋ እየከፈለች ነው። ለዛም እንግዲህ ያው ይገባታል ብዬ ነው የማስበው፣ ይሄ ነገር ይሄ ደስታ እጅግ በጣም የሚገባት ሴት ብትኖር ሩታ ብቻ ናት ብዬ ነው የማስበው። አብርሃም እንደምታውቁት ያው አብርሃም እንደፈለገም የሚሆን አይነት ወንደም ስለሆነ ባገኘ ሰዓት ላይ የሚደሰት በጣ ሰዓት ላይ ደግሞ ምንም የማይሰማው አይነት ሰው ስለሆነ ይሄ ነገር ግን ለአብራም ብቻ ሳይሆን ለሩታ ትልቅ ትልቅ ጥቅም አለው። የመውለዳው ጉዳይ እጅግ በጣም ደስተኛ ያረጋታል፣ ህይወቷን በተለይ እንድታይ ያረጋታል ብዬ ነው የማስበው። እንግዲህ ባገኘሁት ዛሬ መረጃ እጅግ በጣም በሚያሳፍር ሁኔታ ሄርሜላ ነገሮችን እያደበላለቀች እንደሆነ እና ቦታው ላይ ስጦታ ይዛ ተገኝታ ለሩታ ለመስጠትም ስትሞክር ከሩታ ጋር እንደተጣሉ ሰምቻለሁ። እጅግ በጣም ያሳፍራል የምታረገው ነገር እንግዲህ ቀጥላለች ማለት ነው። ይህን ሴራዋን ሰው የሚላትንም እንግዲህ በፍጹም እየሰማች አይደለም። በተለይ ደግሞ ጋሽዬ በተደጋጋሚ መልእክት ሲያሳልፉ ነበረ እንግዲህ በተደጋጋሚ ሲያስተላልፉ ነበረ፣ ለሄርሜላም ጭምር ባለፈው እንደምታስታውሱት እንግዲህ ሄርሜላን አግኝቶ ካሁን በኋላ ጥፋቴን አልደግመውም፣ እንደዚህ አይነት ነገር ውስጥ አልገባም፣ እጅግ በጣም ይቅርታ ብላ እንግዲህ ጋሽዬን ይቅርታ ጠይቃ በዛ ደረጃ እንግዲህ አውርቶ ተስማምቶ እንደነበሩ ሰምቼ ነበረ። በዛ ደረጃ ከተስማሙ በኋላ ደግሞ እንግዲህ ተመልሳ እንደዚህ አይነት ነገር ማድረገዋ ደግሞ እጅግ በጣም ያሳፍራል ማለት ነው። ሄርሜላ የምታደርገው ነገር ሆን ብላ ነው የሚመስለው አንዳንዴ እነሱ ለመጉዳት ወይም ደግሞ በተለይ አብርሃምን ለመጉዳት፣ ሩታን ለመጉዳት እጅግ በጣም ደግሞ ከሁሉም በላይ ሩታን ለመጉዳት ምታደርገው ሴራ ነው እንጂ በፍጹም በፍጹም ለእነሱ የምታስብ አይነት ሴት አይደለችም። ከእነሱ ህይወት መውጣት የምትፈልግ ሰው አይደለችም። ሰው ምንድን ነው፣ ከአብርሃም ህይወት መውጣት አትፈልግም። ከሩታም ህይወት መውጣት አትፈልግም። የነሱን ህይወት እንግዲህ እያዘበራረቀች ወይም ደግሞ በጭራሽ እንግዲህ ተስማምቶ በሰላም እንዳይኖሩ አንድም ቀን እንኳን ደስተኛ ሆኖ እንዳያሳልፉ የቻለችውን ነገሮችን በተደጋጋሚ እያረገች ትገኛለች ማለት ነው። እንግዲህ ጋሽዬ በጣም ተቆጥቷል። በአሁኑ ምርር ያለ ንግግር ነው የተናገሩት። ምክንያቱም ሄርሜላ የምታረገው ነገር እጅግ አሳፋሪ የሆነ ስለመጣ ነው። እሱ ብቻ አይደለም የሩታ እናትም ከረጅም ጊዜ በኋላ እንግዲህ ስለ ሄርሜላ መናገር ጀምሯል። እንግዲህ እጅግ በጣም የሚገርማችሁ ነገር የሄርሜላ ጉዳይ በቤተሰብ ደረጃ እንኳን እየተነሳ ነው። ቤተሰብንም ክብርም እንደማሰጥ ነው እንግዲህ በደምብ በተለይ የአብርሃምንም የሩታንም ቤተሰቦች እንደማታከብር ጭምር ነው እንግዲህ ለመረዳት የቻልኩት ምክንያቱም በተደጋጋሚ ሲነገራት በጭራሽ ልትሰማና ልታዳምጥ ፍላጎት እንደሌላት ነው ያሳየው፣ ሁሉም ነገር ማለት ነው። በሌላ በኩል እንግዲህ ያው የማንጥፋት ነው ይሄ ነገር እንዲፈጠር በተለይ ሄርሜላ ስጦታ ይዛ እንደትመጣ ሁሉ ነገር ያደረገው ደግሞ አብርሃም ነው። ምክንያቱም ደግሞ አብርሃም ከሄርሜላ ጋር መኖር ይፈልጋል። መኖር ስላችሁ እንግዲህ ያው ከሄርሜላ ጋር መሆንም ይፈልጋል፣ ከሩታ ጋር መሆን ይፈልጋል የሚያወላውል አይነት አቋም ይዞ ነው የሚንቀሳቀሰው። እጅግ በጣም ሁሌ ማይሆን ንግግሮችን የሚናገር በተለይ ለሩታ ከሄርሜላ ጋር ሲሆን እጅግ በጣም ይቀያየራል። በተለይ ሩታንም ሊያከብራት አልቻለም፣ የሚገባትን ነገሮችንም አላደረግም። በእርግዝና ሰዓት እንኳን አንድም ቀን ሲረዳት ወይም ሲያግዛት አልነበረም። በስተመጨረሻ ልትወልድ አካባቢ ብቻ መጥቶ አንዳንድ ነገሮችን ሲያረግ ነበር እንዳያችሁት። እንግዲህ በተደጋጋሚ ማለት ይቻላል ልብስ ምናምን አንዳንድ ነገሮች ለሕፃኑ በተለይ የሚያስፈልገውን ነገር አሟላለው ምናምን አይነት ነገሮች ንግግሮችን ሲያደርግ ስለነበረ በጭራሽ የሚያደርገው ነገር ትክክለኛ አስተሳሰብም ስላልሆነ አብርሃም በዚሁ ቀጥሏል ማለት ነው። ዋነኛው ስራው በተለየ አብርሃም ስራ ነው ብዬ ነው የማስበው የሄርሜላ እንደዚህ መሆን ጉዳይ የአብርሃም ስራ እንደሆነ እርግጠኛ ሆኜ ነው የምነግራችሁ። በአጠቃላይ እንግዲህ ሄርሜላ የምታደርጋቸው ነገሮች ሆን ብላ ነው። አብርሃም ደግሞ በዚህ ጉዳይ ላይ ደስተኛ እንደሚሆን እርግጠኛ ነኝ። ምክንያቱም እንግዲህ እሱ ያመጣው ጣጣ ስለሆነ ደስተኛም ይሆናል ብዬ ነው የማስበው። እንግዲህ ሄርሜላ በዛሬ ዕለት ተገኝታ በተለይ ሩታ ጋራ በጣም ግብ ግብ እንደተፈጠረ እጅግ በጣም መጣላት እንደተፈጠረ ንግግሮች እንደተፈጠሩ ያ ነገር ሰምቻለሁ አረጋግጫለሁ ማለት ነው። ስጦታም ነገርም ለሩታ አምጥታ ነበረ። በስተ መጨረሻ በጥል ወይም ደግሞ ባለመስማማት እንግዲህ ነገሩ አልቋል ማለት ነው። የደረሰ መረጃ ይህንን ይመስል ነበረ። በተለይ እንግዲህ ሩታ ልጅ ስላገኘች እጅግ በጣም ደስተኛ የሆናችሁ ሰዎች አላችሁ። እውነት ለመናገር እኛም በቻናላችን ስም እጅግ በጣም ደስተኛ ሆነናል። ፈጣሪ ምረርቷት እንግዲህ እዚህ ደረጃ ስለደረሰች እጅግ በጣም በጣም ደስተኛ ስለሆን፣ ያው እንግዲህ እናንተም ደስታችሁን ስትገልጹ የነበራችሁ ሰዎች፣ በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጦልን፣ በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።